ሰላም ጤና ይስጥልን ተመልካቾቻችን ናሁ ቴሌቪዥን የጥቅምት 6 2018 ዓመተ ምህረት የዕለተ ሐሙስ ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብሬያቸውም ቆየው ረዴት ጌታቸው ነኝ። አርስተ ዜና ከኢትዮጵያ ጋር ያለ ስምምነት የተለያዩት የ1 ቢሊዮን ዶላር አበዳሪዎች ህጋዊ አማራጭ ሊከተሉ እንደሚችሉ ገለጸው። ከነገሌ ቦረና ሞያሌ የሚወስደው መንገድ ከሁለት ወራት በላይ መዘጋቱን የአካባቢው ነዋሪዎች ገለጹ። ወደ ውጪ ስናልፍ የቀይ ባሕርን ደህንነት ለማጠናከር የሶማሌላንድ የመንና የጅቡቲ የባህር ጠረፍ ከፍተኛ አዛዦች በጅቡቲ ተገኝተው ተወያዩ። ወደ ቀዳሚ ዜናችን እንለፍ። ከኢትዮጵያ ጋር ያለ ስምምነት የተለያዩት የአንድ ቢሊየን ዶላር አበዳሪዎች ህጋቢ አማራጭ ሊከተሉ እንደሚችሉ ገለጹ። ኢትዮጵያ በየጊዜው ያልከፈለችውን የአንድ ቢሊዮን ዶላር ዩሮ ቦንድ በተመለከተ በገንዘብ ሚኒስቴር እና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለ ስምምነት መጠናቀቁ ተሰምቷል። ገንዘብ ሚኒስቴር ለቀናት በቆየው ንግግር ጉልህ መሻሻል መታየቱን ቢገልጽም የአበዳሪዎች ኮሚቴ ግን ድርድሩ ፍሬ አልባ ደረጃ ላይ በመድረሱ ሕጋዊ አማራጭ ሊከተል እንደሚችል አስታውቋል። ገንዘብ ሚኒስቴር የብድሩን አከፋፈል ሁኔታ ለማስተካከል ሲካሄድ የቆየው ድርድር ያለ ስምምነት መጠናቀቁ ማሳወቁን ያስታወቀው ባሳለፍ ነው ማክሰኞ ጥቅምት 4 ቀን 2018 ዓ ም ባወጣው መግለጫ ነው። በፈረንሳይ ፓሪስ ከተማ የተካሄደው ድርድር ላይ የኢትዮጵያ ለኡክ ዋይት ኤንኬስ የተሰኘውን የሕግ አማካሪና ላዛርዲ የተባለውን የፋይናንስ አማካሪ ይዞ ቀርቧል። የቦንዱ ገዢዎችን የወከለው የአበዳሪዎች ኮሚቴም በተመሳሳይ ድርድሩ ላይ የተገኘው ከሕግና የፋይናንስ አማካሪዎቹ ጋር ነው። ኢትዮጵያ በድርድሩ ወቅት ሁሉንም አበዳሪዎቹን በእኩልነት ለማስተናገድ በያዘችው መርህ ጸንታ እንደቀጠለች በገንዘብ ሚኒስቴር መግለጫ ላይ ሰፍሯል። ኮሚቴው በአሁኑ ሰዓት ድርድሩ ፍሬ አልባ ደረጃ ላይ ነው የሚል ድምዳሜ ላይ መድረሱንም ተናግሯል። የህግ እርምጃዎችን ጨምሮ ሁሉንም አማራጮች እያጤነ መሆኑን ማስታወቁን ሮይተርስ ዘግቧል። የአዲስ አበባ ጤና ቢሮ የህብረተሰብ ጤና መድህን ተገልጋዮችን ለመደገፍ 1.3 ቢሊየን ብር መመደቡን አስታወቀ። በ2018 ዓ.ም ምት የነባር አባላት እድሳት በማካሄድና አስር በመቶ አዳዲስ አባላትን በመጨመር ከ275 ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ ለማድረግ መታቀዱንም ቢሮ ገልጿል። ኤልዳና ታደሰ ተጨማሪ ያላት። በአዲስ አበባ የማህበረሰብ አቀፍ የጤና መድህን ምዝገባ ጥቅምት አንድ መጀመሩን እና እስከ ህዳር 30 ቀን 2018 ዓ ም እንደሚካሄድ ተነግሯል። ከማህበረሰቡ ከሚሰበሰበው መዋጮ በተጨማሪ የከተማ አስተዳደሩ በ2017 ዓ ም ብቻ አገልግሎቱ አንድ ነጥብ ሶስት ቢሊዮን ብር ድጎም አድርጓል ተብሏል። የአዲስ አበባ ጤና ቢሮ የህብረተሰብ ጤና መድን አባላት አዲስ ምዝገባ የነባር አባላት እደሳትና አጠቃላይ አፈጻጸሙን በማስመልከት ጋዜጣዊ መግለጫ ተሰጥቷል። የቢሮ ኃላፊ ዶክተር ዮሐንስ ጫላ የህብረተሰቡን ጤና አጠባበቅን ለማጎልበት ቢሮ ከሚያከናውናቸው ተግባራት መካከል ማህበረሰብ አቀፍ ጤና መድን ዋነኛው መሆኑን ገልጸዋል። በዚህም በመድኗ በ2017 ዓ ም ከሁለት ነጥብ አምስት ሚሊዮን በላይ ዜጎች የማህበረሰብ አቀፍ ጤና መድን አባል መሆናቸው ተነግሯል። ከጊዜ ወደ ጊዜ እየጨመረ የመጣውን የህክምና ግብዓት ዋጋን ያማከለ ጥናት ሲካሄድ ጥናቱ የሚያሳየው ከፍተኛ ነው። ነገር ግን ህብረተሰቡ ላይ ጫና እንዳይኖረው ከማድረግ አኳያ ከተሰበሰበው መዋጮ ላይ የከተማ አስተዳደሩ ጤና መድን ተገልጋዮችን ለመደገፍ አንድ ቢሊዮን ሶስት መቶ ሚሊዮን ብር መመደቡን የአዲስ አበባ አስተዳደር ጤና ቢሮ የማህበረሰብ አቀፍ የጤና መድን ዳይሬክተር አቶ ኢብራሂም ተካ ተናግረዋል። ከተማ አስተዳደሩ የሚደጉመው በሁለት መንገድ ነው። አንዱ ከፍለው መጠቀም የሚችሉ የህብረተሰብ ክፍሎች የሚያዋጡት የመዋጮ መጠን በጣም ዝቅተኛ ነው። ለነሱ ይደጉማል። አንድ ሁለተኛው ምንም ክፍያ መክፈል የማይችሉ የህብረተሰብ ክፍሎች፣ ለነሱም ክፍያ ያዋጣል። ይሄ የሚያዋጣው የገንዘብ መጠን የ2017ን ስንወስድ አንድ ቢሊየን 200 ሚሊየን ብር ነው። በ2018 በጀት ዓመት አንድ ቢሊየን 300 ሚሊየን ብር በጀት ተይዟል። ይህን ለመደጎም ስለዚህ እሱም የሚደጉመው አሁን እንዳልነው ለ1 ነጥብ 5 ሚሊዮን የህብረተሰብ ክፍሎች ከተማ አስተዳደሩ ይሸፍናል። የማህበረሰብ አቀፍ የጤና መድን ፕሮግራምን የመክፈል አቅምን መሰረት ያደረገ የመዋጮ ስርዓት እንዲኖር የተሻለ ግቢ ያላቸውና በንግድ ስራ ላይ የሚተዳደሩ ሰዎችን ያካተተ እንዲሁም የመክፈል አቅም ለሌላቸው ሰዎች ደግሞ ታሳቢ በማድረግ አመታዊ መዋጫቸውን በመንግስት እንዲሸፈን እየተደረገው ነው ሲሉም ጨምረዋል። አቶ ኢብራሂም በዚህ አመት ያደረግነው ጭማሪ ሳይሆን አዋጁ ላይ የተቀመጠው ነው። ከዚህ በፊት ይከፈል የነበረ እንዳላቸው የገቢ መጠን ነው። ዝቅተኛ የሆኑት በፊት የሚከፍሉ በትን ይዘው ነው የሚቀጥሉትም ብለዋል። በ2017 በጀት ዓመት ከ2.5 ሚሊዮን በላይ የከተማችን ነዋሪ የማህበረሰብ አቀፍ ጤና መድን አባል ሁነ የመጀመሪያው እነዚህኑ እድሳታቸውን ማስቀጠል 10 ወይም ደግሞ የዝህን ቁጥር 10 ፐርሰንት ለአዲስ አባላት እቅድ ይዘናል። ሁለት ሚሊዮን 750 ሺ የሚሆን የህብረተሰብ ክፍል የጤና አገልግሎት እንዲያገኝ ለማድረግ እቅድ ተይዟል። ግቢ መጠናቸውን መሰረት ያደረገ የክፍያ ስርዓት ተዘርግቷል። በዛ መሰረት ክፍያ ይከፍላሉ። በጤና ጣቢያና በሆስፒታሎች ከ2 ነጥብ 83 ሚሊዮን በላይ አባላት ቤተሰቦቻቸው ከቀላል እስከ ከባድ የህክምና አገልግሎት ማግኘታቸውንም ተናግረዋል። በ2018 ዓ ም የነባር አባላት እድሳትን በማከናወንና ና 10 በመቶ አዳዲስ አባላትን በመጨመር ከ2.75 ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ ለማድረግ መታቀዱንም ጠቅሰዋል። ምዝገባው እስከ ህዳር 30 ቀን 2018 ዓ ም እንደሚቆይ አስረድተዋል። በከተማ አስተዳደር የጸደቀው መደበኛ ዓመታዊ መዋጮ ሁለት ሺ ብር መሆኑን የገለጹት የቢሮ ኃላፊ በዝቅተኛ የኖሮ ሁኔታ ላይ ለሚገኙ የህብረተሰብ ክፍሎች ደግሞ ወጪውን ከተማ አስተዳደሩ እንደሚሸፍንም ጠቁመዋል። ህብረተሰቡ ራሱንና ቤተሰቡን ካልታሰበ ድንገተኛ ወጪ ለመጠበቅ የማህበረሰብ አቀፍ ጤና መድን አባል መሆን እንዳለበትም ነ አስገነዘቡት። ኢትዮጵያ ሪፎርሙ የሚጠይቀውን ከፍተኛ ወጪ ለመሸፈን ዓለም አቀፉን የገንዘብ ተቋም ተጨማሪ ብድር ጠየቀች። ኢትዮጵያ ከፍተኛ ወጪ እያስወጣ ለሚገኘው የኢኮኖሚ ማሻሻያ የሚሆን ተጨማሪ የፋይናንስ ድጋፍ እንዲያደርግላትና በአነስተኛ ወለድ የሚከፍል ብድር እንዲሰጣት ዓለም አቀፉ የገንዘብ ተቋም አይኤምኤፍን መጠየቋን ገለጸች። በገንዘብ ሚኒስትር አህመድ ሽዴ የተመራ ልኡካን ቡድን በአሜሪካ ዋሽንግተን ዲሲ በመካሄድ ላይ ባለው የዓለም የገንዘብ ተቋምና የዓለም ባንክ የጋራ ስብሰባ ላይ በተጓዳኝ ከአይኤምኤፍ ምክትል ማኔጂንግ ዳይሬክተር ኒጌል ክላርክ ጋር ውይይት አድርገዋል። በዚህም ሚኒስትሩ አቶ አህመድ ሽዴ በሀገር በቀል የኢኮኖሚ ማሻሻያው የተገኙ ጉልህ ውጤቶችን በተለይም የዋጋ ግሽበትን ከመቀነስ፣ የወርቅ ዋጋን ከመጨመርና የተሻሻለ የንግድ ከባቢ ከመፈጠር አኳያ የተገኙ አበረታች ውጤቶችን ለዓለም አቀፉ የገንዘብ ተቋም ምክትል ዋና ዳይሬክተር አብራርተዋል። ይሁን እንጂ እነዚህንና ሌሎች መሻሻሎች ቢኖሩም የኢኮኖሚ ማሻሻያው ከፍተኛ ወጪ እየጠየቀ በመሆኑ ማሻሻያውን ለማስቀጠልና ከአፍሪካ ግዙፍ ኢኮኖሚዎች መካከል አንዱ የሆነውን የኢትዮጵያን ኢኮኖሚ ለመደገፍ ከኢኮኖሚ ፍላጎትና መጠን ተመጣጣኝ የሆነ በአነስተኛ ወለድ የሚከፈል ተጨማሪ የፋይናንስ ድጋፍ እንዲደረግላቸው ሚኒስትሩ አህመድ ሽዴ መጠየቃቸውን ገንዘብ ሚኒስቴር ገልጿል። ከነገሌ ቦረና ሞያሌ የሚወስደው መንገድ ከሁለት ወራት በላይ መዘጋቱን የአካባቢው ነዋሪዎች ገለጹ። በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች እየተባባሰ በመጣው የጸጥታ ችግር ሳቢያ ከነገሌ ቦረና ወደ ሞያሌ የሚወስደው ዋና መንገድ ከሁለት ወራት በላይ ዝግ መሆኑን የምስራቅ ቦረና ዞን ነዋሪዎች ተናግረዋል። የሁለቱ ክልል ባለስልጣናት ግን በመንገዱ ሁኔታ ላይ የሚቃረን አስተያየት ሰጥተዋል። ነዋሪዎቹ እንደገለጹት በሁለቱ ማህበረሰቦች መካከል የተደረጉ የሰላም ጥረቶች ተጨባጭ ውጤት ባለማምጣታቸው የመንገዱ መዘጋት የትራንስፖርት እንቅስቃሴን በከፍተኛ ሁኔታ አስተጓጉሏል ብለዋል። የምስራቅ ቦረና ዞን አንድ ባለስልጣን መንገዱ አሁንም ዝግ መሆኑን ያረጋገጡ ሲሆን፣ የሶማሌ ክልል ባለስልጣን ግን መንገዱ ክፍት ነው ሲሉ ተከራክረዋል፣ ሲል አዲስ ስታንዳርድ ዘግቧል። ነዋሪዎች ለእንቅስቃሴ መስተጓጎል ምክንያት ነው ያሉት የሰላምና እርቅ ሂደት ተግባራዊ መሆኑን አለመቻሉን ነው። ነዋሪዎቹ አክለውም ሂደቱ በክልል የጸጥታ ኃይሎች መካከል ብቻ የተደረገ መሆኑን በግልጽ ሰላም ሊሰፍን አልቻለም ነው ያሉት። ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈር ቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞ ለውት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዛ አገልግሎት ወይም በባንካችን ሠራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። እነሆ የምስራች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 የቀይ ባህርን ደህንነት ለማጠናከር የሶማሌላንድ የየመንና የጅቡቲ የባህር ጠረፍ ከፍተኛ አዛዦች በጅቡቲ ተገኝተው ተወያዩ። የሶማሌላንድ የየመንና የጅቡቲ የባህር ጠረፍ ጥበቃ ኮስጋርድ አዛዦች በዚህ ሳምንት በጅቡቲ ከተማ ተገኝተው በዓለም አቀፍ ንግድና በክልላዊ መረጋጋት ላይ ወሳኝ ሚናው እየጨመረ በመጣው የቀይ ባህርና የኤደን ባህረ ሰላጤ የባህር ላይ ደህንነት ዙሪያ ያላቸውን ቅንጅት ለማጠናከር መክረዋል። በጅቡቲ የባህር ጠረፍ ጥበቃ ዋና መስሪያ ቤት የተካሄደው በዚህ ውይይት የሶማሌላንድ አድሚራል አህመድ ሁሬ ሃሪዬ የየመን አድሚራል ሀሊድ አሊ ሞሐመድ ሳላህ እና የጅቡቲ አድሚራል ዋኤስ ኡመር ቦቆሬ ተገኝተዋል። የስብሰባ ዋና ዓላማ የጋራ ውሃዎችን በመጠበቅ የባህር ላይ ስጋቶችን በመከላከል እና በክልሉ ውስጥ ያሉ ውጫዊ ጣልቃ ገብነቶችን በመቋቋም ዙሪያ በትብብር መስራት ላይ ያተኮረ ነበር በመጨረሻም በማዳጋስካር በተነሳው የወጣቶች አመፅ ፕሬዝዳንቱ ተክቶ ወደ ስልጣን የመጣው የወታደራዊ መኮንኖች ስብስብ የወጣቶችን ፍላጎት እንደሚያሟላ ቃል ገባ። ስራ አጥነት፣ ሙስናና የኑሮ ውድነት ዋነኛ የተቃውሞ መነሻ አድርጎ በተነሳውና ከአውሮፓውያኑ ሁለት ሺ በኋላ በተወለዱና በእንግሊዞች አፍ ጄንዜድ በመባል በሚታወቁት ወጣቶች አመፅ በማዳጋስካር በተነሳው አመፅ ፕሬዚዳንቱን ባልታወቀ ስፍራ መሰወራቸው ታውቋል። ይህን ተከትሎም ወደ ስልጣን የመጣው የወታደራዊ መኮንኖች ስብሰባ የንቅናቄው አመንጭ በመሆናቸው የወጣቶችን ፍላጎት አሟላለሁ ማለቱ ተገልጿል። ለሳምንታት በቀጠለው የማዳጋስካር የወጣቶች ተቃውሞ በመጀመሪያ ማሻሻያ ጊዜ ስጡኝ በሚል ወጣቶችን ለምነው ያልተሳካላቸው የሀገሪቱ ፕሬዚዳንት አንድሪ ራጂዮሎና መንበረ ስልጣናቸውን ለቀው ደህንነቱ ወደ ተጠበቀ ያልታወ ወቀ ስፍራ ተወስደው መሰወራቸው ተገልጾ ነበር። ይህን ተከትሎ ለሳምንታት በቀጠለው የወጣቶች ተቃውሞ የወታደራዊ መኮንኖች ስብስብ ወደ ስልጣን መምጣቱን በትላንትና እለት አስታውቋል። ወታደራዊ ክንፉ እስከ ቅርብ ጊዜ ድረስ የፕሬዝዳንቱ ደጋፊ የነበረ ሲሆን አሁን ግን ተገልብጦ የወጣቶች ደጋፊ በመሆን መፈንቅለ መንግስት ተካሂዷል ብሎ ባያምንም ፕሬዝዳንቱን ገልብጦ ስልጣን ይዟል። ወጣቶቹንም የንቅናቄው መሪና አመንጭ እናንተ በመሆናችሁ ፍላጎታችሁን አሟላላችኋለው ማለቱን ዓለም አቀፍ መገናኛ ብዙሀን ዘግበውታል።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 አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን እንደ ጋዜጣ እንነበባለን እንደ ራዲዮ እንደመጣለን እንደ ቴሌቪዥን በስልክ እንታያለን አዲስ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 74 73 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞ፣ ተመልካቾቻችን፣ ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያቸው የቆየውት ረዲት ጌታቸው ነኝ። ጤና